ወንድ ቤተሰቦች የተመልሼ መጥቻለሁ። ተመልሼ ስመጣ በመጀመሪያ ሮታና አብረሽ አላህ ይጠብቃችሁ፣ አላ መጨረሻችሁን ያሳምርላችሁ። እናንተም ደግሞ የሆነ ቀን ልቦና ኑራችሁ ከእንደዚህ አይነት ነገር እንድትወጡ አላህ ያደርጋችሁ ነው የምለው፣ ሌላ ምንም ነገር አለለም። እና ዛሬ የታዘብኩት ነገር እና ሰሞኑ ማለት ነው በጣም ግርም እያደረገኝ ነገር ለራሴ ምንም ራሴ እንደዚህ ነኝ ወይ እስከ ምን ድረስ ያደረገኝ ነገር፣ ቤተሰቦቼ ምን እንደሆነ ታቃላችሁ? አብርሽና ሩታ ከዛ በፊት ከቡታ ጀራ ወደ ሸገር ሲመጡ እንዳያችሁ ጓደኛ ብዙ ጓደኛ ነበራቸው። ከነሱ ጋር ብዙ የሚያሽቃብጥ ምግብ ሲበሉ የተለያየ ነገር ሲደረግ ነበረ። እሱ አለፈና እና አብርሽ አላ ብሎ እንግዲህ ሰርግ አረገ። ሰርግ ሲያረግ እንኳን እውነቴ ነው ሙላቹ ሼር ያረገለ ሰው እናንተ ታቃላችሁ። ይሄንን ይሄንን ማለት አልችልም። እና በደስታው ቀን እንኳን አንድ ቀን ከምሬ ነው ምላችሁ፣ ዳኒና ጽጌ በሰሩት ድራማ ያንን ስራ ሁሉ ድራማ ሲሰራ የሰው በግሉ ሁሉም እያሽቃበጠ ነበረ። ከምሬ ነው ምላችሁ በቃ በተጣሉበት ሩታን አንድ ይላል፣ አብርሽን አንድ ይላል፣ ዳኒን ጽጌን። እና ያንም ነገር እኔ እውነት አንዳንዴ ማለት ነው አንዳንድ ነገር ሲመጣ ዝም ብላችሁ ማለፍ የለባችሁም። እኔ ሁሉ ነገር ሲሰራ ማለት ነው በሆዴ ብዙ ነገር እያስኩ ነበር ዝም ብለው። ግን ዛሬ በጣም ገርሞኝ ነው ይሄንን ነገር ልናገር የመጣሁት ማለት ነው። እና በሰቱ ሁላችንም አጨበጨብን፣ ሁላችንም የሌለ ከፍ አለን ተምሪ ነው የምላችሁ። እኔ ሞር እንኳን ሰብስክራይቢ የትና የት ነበረ። በዳኒና በጽጌ ጊዜ ነው በጣም የጨመረና እኔ ራሱ አራት አምስት ቪዲዮ ሰራ ነበርኩ በቀን ማለት ነው። ማል ከዳው ነገር ማለት ነው እና የንሳት ሁሉም አሽቃበጠ፣ ሁሉም ነገደ፣ ሁሉም ለራሱ ሆነ። ትልቅ ደረጃ የደረሰም ዩቱበር አለ ደረሰ። እና ስራው ቀዘቀዘ። በቃ ታረቁ እነሱ፣ ድራማው አለቀ። ሰላም ወረደ። እንዳያችሁም አብረሽና ሩታም ዱባይ መጡ፣ ሰርጋቸው አረጉ። በቃ እዚህ ጋር ነው የምትይዙልኝ ነገር ቢኖር ማለት ነው እና ሰርጋቸው ሲያረጉ ከምሬ ነው የምላችሁ፣ ወላሂ ነው የምላችሁ፣ እኔ አልዋሽም። ከፈለጋችሁ እያንዳንዱ ዩቱበር ገብታችሁ እዩ። እኛ በስንት አንዳችን አዎ ደስ ያለን። እኛ ለአብረሽ ደርግን ቪዲዮ ሰራን። በሳቱ በጣም ሳቅን፣ በጣም ተደሰትን። እኛ ከበፊትም ከችግራቸውም አብረን ነበርን፣ ሲደሰቱ አብረን ነበርን። ነገር ግን እውነት ነው የምላችሁ አንዳንድ ትልልቅ ዩቱበሮች አብርሽን ሲያገባም ይሁን ቀለበት ሲያስል እንኳን ደስ አለህ አላሉትም። ሼር ፈቶ እንኳን ሼር አላረጉም። ከምሬ ነው የምላችሁ ሩታ ረገዘች። ሩታ ስታረግዝ አንድ ሰው ኒንጃ ኤፍሬምና ማርክ ኮሜንት አይቻለሁ። አንድ ሰው አብርሽ እንኳን ደስ ያለህ ያለው የለም። ነገር ግን በቃ ሁሉም ጠፋ። ከምሬ ነው የምላችሁ ከአንድም ሶስት ዩቱበር አይቻለው፣ ጠፉ በቃ፣ ጭራሽም ዩቱብ መስራት ተው። እኔ እንደውም በውስጥ መስመር አናገርኳቸው፣ ለምን ጠፋችሁ? ለምንድን ነው ዩቱብ ማሰሩት? ሌላ ስራ ጀምረዋል እንደውም ማለት ነው፣ ዩቱብን ጣል አድርገውት ማለት ነው። እና ዛሬ ይገርማል እኮ ሰው እውነት ጥሩም ነገር ሰራችላችሁ ችግር ነው። መጥፎም ነገር አረጋችሁ ችግር። በቃ የሆነ መልካምም ነገር ይዛችሁ ስትመጡ ችግር። ሰው እኮ በየትኛ አበሻው በየትኛ በኩል እንደሚወደድ እኔ ግራ ነው የገባኝ። ከምሬ ነው የምላችሁ። ሆነ ዛሬ ድራማ ጀመረ አብርሽ ከሚስቱ ጋር፣ ሚስቱን ዝቅ አድርጎ ራሱን ዝቅ አድርጎ ስንት እየተሰደበ ስንት እየተረገጠ ድራማ ጀመረ። ወላሂ ነው የምላችሁ። ድራማ ሲጀምር ሶስቱም ዩቱበር መጡ። ሶስታቸው መጥተው ዛሬ ለአብርሽ ምክር እየሰጡትም ሳይሆን ለሩታ ምክር እየሰጡ ሳይሆን፣ ሩታና አግለው አውጥተው አብርሽን እየሰደቡ ነው። ሩታና አግለው ወጥተው አብርሽን እየደገፉ ነው። ለምን እንደዚህ ለምን ይሆናል? ምክንያቱም በደስታው ቀን የት ነበራችሁ እናንተ? ሲደሰትስ ለምን አላጨበጨባችሁም? ለምን አብርሽ እንኳን እንደዚህ እንደዚህ ነገር ነው ያምርባሃል። እንደውም አብርሽ ቀለበት ያሰረበት ሰዓት በጣም መጥፎ ሰዓት ነበረ። በጊዜው አይደለም ያሰረው በሰዓቱ። ለምን አልመለሳችሁትም? የኔ ጥያቄ ማለት ነው በቃ ቤተሰብ። እኔ የገረመኝ ነገር ቢኖር ይሄ ነው። ህዝብ ሁሉ ሲጮህበት እስከ በቲክቶክ ወጥቶ ይቅርታ እስከሚጠይቅ ድረስ እናንተ የት ነበራችሁ? ይሄ ነገር በጣም ያስጠላብሃል፣ ይደብርሃል፣ ጊዜህን አሳልፍ፣ በዚህን ጊዜ አይግባብ አይደለም ለምን አላላችሁትም? የእኔ ጥያቄ ሩታም ደግሞ ይቅርብሽ ባልሽን መልሽ፣ በዚህን ጊዜ ጊዜያችሁ አርቁ፣ ለምን አላላችሁትም? ለሩታ ማለት ነው። ግን ዛሬ አብርሽ እንዲጠላ ሩታ እንድትጠላ መታችሁ ታሽቀብጣላችሁ። ለምንድነው የምታሽቀብጡት? አንድ ሰው ካደነቀም ስራም ከሰራ ሞሩ እንኳን አብርሽና ሩታ ባትወዷቸውም ለስራችሁ እንኳን ቢሆንም ነገር ግን በደስታቸው ጊዜ ከጎናቸው መቆም ነበረባችሁ። ዛሬ ግን አብርሽ ዝቅ አድርጎ ለናንተ አይዲያ ይዞ ሲመጣ አብርሽን ልትሰድቡ ሩታን ልትሰድቡ ሲቀጥል አብርሽን ነው በጣም ልትሰድቡት፣ አብርሽን እንዳሰድቡት። አብርሽ ለናንተ ብሎ ነው እንጂ ከኛ ምንም ነገር አይፈልግም ይሄው አይዲ ስላመጣላችሁ ነው፣ እናንተ እንድትንቀሳቀሱ ስላደረገ ነው መታችሁ ዛሬ የምትፈታፍቱት ማለት ነው። እውነት በጣም ልብ የሚነካ ነገር ነው። አብርሽ እኮ ለዚህ ነው ስራው የሚሰራው። አብርሽ በጣም ጨዋ ልጅ ነው። ነገር ግን የሰውን ነገር ነው ስራው እንዲያሰራ የሚያደርገው እንዲሰራ የሚቀሳቅሰው ሰው ነው እንጂ ይሄ ልጅ ከመሬት ተነስቶ አይደለም። ነገር ግን ዛሬ ማትሉት ማትሰድቡት ነገር የለም። በእሱ ትዳር እናንተ አያገባችሁም። ማናችሁም ቢሆን ማለት ነው ዛሬ አብርሽን ወጣችሁ 24 ሰዓት ጊዜ ዩቱብ አራት አምስት ቪዲዮ ብሰሩ እራሱ ልቦና ከላለው ሊመለስ አይችልም። ልቦና ያለው ነገር ነው የሚሰራው እንጂ በሰው ምክር ማነው? በሰው ምክርማ ቢሆን እኛ ደምን ባልቅ ስለምነነው ነበር ይመለስ ነበር። ነገር ግን አይመለስም። እኔ በዚህ ነገር ደግፈዋለሁ፣ ጀግና ነው እውነት። ገና ያንጫጫችኋል፣ ገና ኡኡ ትላላችሁ። ሚዲያው ገና ይረግጠዋል ማለት ነው አብርሽ ምክንያቱም ለምን ሰውም፣ ሁሉም ሀበሻ ሁሉም ክብር አይወድበትም። ሰው ራሱ ክብረ ቢስ ነው ማለት ነው። ዛሬ ምን ይፈጠር ብላችሁ ነው ከጠፋችሁበት መታችሁ በአብርሽና በሩታ ሕይወት እየገባችሁ የምትጨፍሩት ማለት ነው? እና ባሌና ሚስት የማይጣላ የለም ማይጋጭ የለም። አብርሽና ሩታ ሚዲያ ላይ ስራቸው ስለሆነ ነው እንጂ ሁላችንም ትጣላላችሁ። ሲቀጥል አብርሽ ይቅርብህ ፍታት ሩታ እንኳን ሽ ደጋረግሽ የምትሉ ሰዎች ማለት ነው። እኔ አልደግፋችሁም። ሴት ልጅ ናት ምንም ብትሆን ትዳር የመሰለ ነገር የለም። ሴት ልጅ ከተሰበረች አንድ የተሰበረች ነው። የራስ የመሰለ ነገር ምንም ነገር የለም። ታውቃላችሁ፣ ዛሬ የወለደች እናት አባት ይሰለቻሉ። በተለይ ሩታ ሩታ ደግሞ በብዙ ችግር ከቤተሰቦች ዋርቃለች ማለት ነው እና እናንተ አያገባችሁም። ዛሬ ለሩታ እናንተ እንኳን ሽ ጀግናነሽ አንበሳነሽ ስላላቸት ልሰማችሁም አትችልም። ነገር ግን አብርሽና ሩታ አንድ ላይ ናቸው፣ አልተለያዩም። ግን ሰውንም እየገመቱ ነው። አብርሽና ሩታ ምን አይነት አድናቂ አለን ምን አይነት ከልብ የሚወድ ኦዲየንስ አለን ብለው እየተመለከቱ ነው። ገባችሁ? እና ለዚህ ሁሉ እናንተ አታሽቀብጡ፣ የእናንተ ትዳር ማለት ነው ከመሬት ተነስቼ እኔ በሆነ ነገር ተጨቃጭቃችሁ ማለት ነው። ከምሬ ነው የምላችሁ አንተ ሚስትህን ፍታት አታወጣህም ብለህ ትፈታታለህ። እዚህ ጋር መተህ የምትለፈልፈው ወይስ የምታወሩት ማለት ነው። ወይም ደግሞ ባልሽን ፍቺው አያዋጣሽም ብልሽ መተሽ ትፈቺዋለሽ። አትፈቺውን ችግርሽ ከቤተሰብሽ ትፈቻለሽ። ምን እንዳለ ተግባብታችሁ ትፈቶታላችሁ እንጂ ዛሬ እናንተ አብርሽና ሩታ ለእኛ ስራ ሆነው አይዲያ ሆነው ራሳቸውን ዝቅ አድርገው ስለመጡ ትዳራችሁን ፍቱ። አንቺ አይሆንሽም፣ እሱ አይሆንሽም የሚባባልበት ነገር ምንም ነገር የለም። ከምር ስሰሩ ማለት ነው። በትክክል ስሩ። በተለይም ደግሞ በአብርሽ በሩታ ስም ብቻ ብር የሚከፍላችሁ ዩቱብ አለ። ያንን ግን አስታውሱ። በማን እንዳመጣችሁት ባብርሽ እና በሩታ ስም እንደመጣላችሁ ማለት ነው። ምክንያቱም አንድ ሰው ብቻ መጥፎ ሲሰራ እየመጣችሁ አስተያየት ለመስጠት ጥሩ ነገር ሲሰራ የደስታው ቀን ደግሞ አስተያየት አለም አይዲያ የለም አይዲያ ጠፍተዋል። ይሄን ነገር ብናወራ ራሱ እይታ የለውም ብላችሁ የምትጠፉ ግን አብረሽ ዝቅ ራሱን ዝቅ አድርጎ ተሰድቦ ተቀጥቅጦ መጥቶ የራሱንም የሰውንም ሕይወት ሲለውጥ እናንተ ድጋሚ እንድትሰድቡ አልፈልግም። እኔ ከምር እኔ አትስደቡት ብላችሁ አትሰሙኝም። እንደውም ቢቻላችሁ እንኳን አስተያየት መስጠት አትችሉም ስለ አብረሽ ማለት ነው። በቃ ከተመቻችሁ እሱም ብለዋል ቪዲዮ ማየት ካልተመቻችሁ ደግሞ አለማየት መብታችሁ ነው። ከምር አብርሽ እንደው በዚህ ስራ ይቀጥልበት። ስራ በጣም ያስጠላ ቢደብርም ለአንዳንድ ሰዎች ትምህርት ይሆናቸዋል። ከምር በጣም በጣም ያዘንኩበት ነገር ቢኖር በዚህ በሶስት ልጆች በጣም አዝኛለሁ ከምር ከበፊት በጣም ነበረ መውዳቸው ግን አሁን እንዴት እንዳስጠሉኝ። ምክንያቱም በደስታው ጊዜ እየራቁ በሀዘኑ ጊዜ እየመጡ እያጨበጭባሉ። ማንሽም ብታጨበጭብ አብርሽና ሩታ መቼም አይለያዩ አላ ከጎናቸው ሆኑ። ትልቅ ደረጃ ደርሰው ደግሞ እኛን ለማየት እኛን ከፍ ለማድረግ ያብቃቸው ማለት ነው። አብርሽ ደግሞ ሲቀጥል ከሰጓ መብላት፣ ከሰጓ መጠጣት ሩታም ደግሞ እንደዛ። ሩታ የዋህ አታድርጓት፣ ሞኝ ልጅ አታድርጓት። ጅል አይደለችም ሩታ በጣም ጀግና ብልህ ሴት ናት። ነገር ግን ከሰው ጋር አብሮ መዋልና አብሮ ማደር ይወዳሉ፣ አብሮ መጠጣት ይወዳሉ። በቃ ደስ የሚል ነገር ይወዳሉ። ሰውን ከፍ እንዲል ነው የሚፈልጉት እንጂ እንደናንተ በተመቻ ሶስት ሰዓት መታችሁ ልታጨበጭቡ ሲደብራችሁ፣ ግን ምንም አይዲያ የለም። ምን ይሉታል? ይሄ በጣም ነው የሚደብረው። አበሻ እኮ ለዚህ ነው የማያልፍልን፣ ቅናት፣ እርስ በእርሳችን ቅናት ማለት ነው። ከምል በእነዚህ በሶስቱ ዩቱበሮች አንድ እንኳን አብርሽ፣ ይሄ መጥፎ ነገር ነው ተመለስ፣ የሚለው ሰው የለም። ይዘው ነው የሚቀጠቅጡት፣ ሩታ ነው የሚሰድቡት እነሱ አብርሽን በሰደቡ ቁጥር ሩታ ነው የምትሰደበው። በጣም ይደብራል።